ምዕራፍ 24 እንዲህም ሆነ ሳኦል ፍልስጥኤማውያንን ከማሳደድ ከተመለሰ በኋላ እነሆ ዳዊት በዓይንጋዲ ምድረ በዳ አለ የሚል ወሬ ደረሰለት ሳኦልም ከእስራኤል ሁሉ የተመረጡትን ሦስት ሺህ ሰዎች ወሰደ ዳዊትና ሰዎቹን ለመፈለግ የበረሀ ፍየሎች ወደ ነበሩባቸው ዓለቶች ሄደ በመንገድም አጠገብ ወዳሉት የበጎች ማደሪያዎች መጣ። በዚያም ዋሻ ነበረ፤ ሳኦልም ወገቡን ይሞክር ዘንድ ከዚያ ገባ። ዳዊትና ሰዎቹም ከዋሻ በውስጠኛ ቦታ ተቀምጠው ነበር። የዳዊትም ሰዎች፣ እነሆ፣ ጠላትን በእጅህ አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝን ታደርግበታለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቈረጠ። ከዚያም በኋላ እንዲሆነ የሳኦልን የልብሱ ዘርፍ ስለ ቈረጠ የዳዊት ልብ ባሐዘን ተመታ። ሰዎቹንም እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አድርግ ዘንድ እጅን ምጥልበት ዘንድ እግዚአብሔር ከኔ አይርቀው አላቸው። ዳዊትም በዚህ ቃል ሰዎቹን ከለከላቸው፣ በሳኦልም ላይ ይነሱ ዘንድ አልተዋቸውም። ሳኦልም ከዋሻው ተነስቶ መንገዱን ሄደ። ከእርሱም በኋላ ዳዊት ደግሞ ተነሣ፣ ከዋሻውም ወጣ። ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ። ዳዊትም ወደም ድርጎም ከእርሱም በኋላ ዳዊት ደግሞ ተነሣ፣ ከዋሻውም ወጣ ከሳኦልም በኋላ ጌታዬ ንጉሥ ሆይ ብሎ ጮኸ። ሳኦልም ወደ ኋላው ተመለከተ፣ ዳዊትም ወደ ምድር ተጎንብሶ እጅ ነሣ። ዳዊትም ሳኦልን አለው፣ እነሆ ዳዊት ክፉ ነገር ይሻብሃል የሚሉህን ሰዎች ቃል ለምን ትሰማለህ? እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጄ አሳልፎ እንደ ሰጠህ አንተንም እንድገድልህ ሰዎች ተናገሩኝ፤ እኔ ግን በእግዚአብሔር የተቀባ ነውና እጀን በጌታ ላይ አልዘረጋም ብዬ ራራውልህ። ደግሞም አባቴ ሆይ የልብስ ዘርፍ በእጄ እንዳለ ተመልክተህ እወቅ፤ የልብስህንም ዘርፍ በቈረጥኩ ጊዜ አልገደልሁም። ስለዚህም በእጄ ክፋትና በደል እንደሌለ፣ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልሁ ተመልክተ እወቅ። እግዚአብሔር በኔና በአንተ መካከል ይፍረድ፤ እግዚአብሔርም አንተን ይበቀለልኝ፤ እጄ ግን በአንተ ላይ አትሆንም። በጥንት ምሳሌ ከኃጢአተኞች ኃጢአት ይወጣል እንደ ተባለ እጄ ግን በአንተ ላይ አትሆንም። የእስራኤል ንጉሥ ማንን ለማሳደድ መጥቷል? አንተስ ማንን ታሳድዳለህ? የሞተ ውሻን ወይስ ቁንጫን ታሳድዳለህን እንግዲህ እግዚአብሔር ዳኛ ይሁን በኔና ባንተ መካከል ይፍረድ አይቶም የምዋገትልኝ ከእጅ የሚያድነኝ እንዲህም ሆነ ዳዊት ይንን ቃል ለሳኦል መናገር በፈጸመ ጊዜ ሳኦል ልጄ ሆይ ዳዊት ይህ ድምፅህ ነውን አለ ሳኦልም ድምፁን ከፍ አድርጎ አለቀሰ ዳዊትን አለው። እኔ ክፉ በመለስኩልህ ፋንታ በጎ መልሰህልኛልና አንተ ከኔ ይልቅ ጻድቅ ነህ። እግዚአብሔርም በእጅህ አሳልፎ ሰጥቶኝ ሳለ አልገደልከኝምና ለእኔ መልካም እንዳደረግክልኝ አንተ ዛሬ አሳየኸኝ። ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ። አሁንም እነሆ አንተ በርግጥ ንጉሥ እንድትሆን የእስራኤል መንግሥት በእጅህ እንድትጸና እኔ ያውቃለሁ። አሁን እንግዲህ ከእኔ በኋላ ዘሬን እንዳትቆርጥ ከአባቴም ቤት ስሜና ተጠፋው በእግዚአብሔር ማለልኝ። ዳዊትም ለሳውል ማለለት። ሳውልም ወደ ቤቱ ሄደ፣ ዳዊትና ሰዎቹም ወደ አምባው ወጡ።